ጠላት ጠፍቶ አይደለም፣ የእግዚአብሔር ምሕረት በዝቶልን። በአናቱ ይተከል የሚል ጠፍቶ አይደለም፣ አይሳካለት፣ አይስመርለት የሚል የሚረግም ጠፍቶ አይደለም፣ የእግዚአብሔር ምሕረት በዝቶልን። አይ በዙሪያችን ብዙዎች እያሉ፣ ብዙ ጠላት ሆኖ እያለ፣ ብዙ ሊወጋን፣ ብዙ ሊያጠፋን፣ ብዙ ክፋትን ይያይ አይ ስንወጣ እንኳን በክፋት የሚያየን አይኑ የቀላ የሚያየን ብዙ እያለ እግዚአብሔር አምላክ ልጄን መስፍን እንዳትነካው፣ ቤቱን እንዳትነካው፣ ኑሮውን፣ ስራውን፣ አገልግሎቱን፣ መውጣቱን፣ ዝማሬ ለእኔ የሚያቀርበውን ነገር እንዳትነካው እንዳትነካው ብሎ ሲያስጠነቅቅልንና ያለውን እንደ አይኔ ብሌን ነው ማየው ያለው እግዚአብሔር እኔን ነው እኔን የሚጠብቀው ያለው። እግዚአብሔር እኔ እሱን የመስፍንን የሚነካ ቤቱን የሚነካ ትዳሩን ልጆቹን የሚነካ እኔን ይነካ የተባለው ተባለው ያለው ለእኔ ለልጁ ለመስፍን ነው። ስለዚህ እግዚአብሔር አምላክ ጠባቂ ከሆነ እግዚአብሔር አምላክ እረኛ ከሆነ፣ በእግዚአብሔር እኔ እረኝነት ውስጥ በእግዚአብሔር ዘላለማዊ ፍቅር ውስጥ መስፍን ካለ የእግዚአብሔር ወንጌል መዳን በሌላ በማንም የለም፣ እንድን ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው እያለ ያገለግሏል። ወዳጄ ወንድም ራርቶልህ አይደለም ያለው፣ ጓደኛም ራርቶልህ አይደለም ያለው፣ በእጅ ላይ ያለው ነገርም ራርቶልህ አይደለም ያለው። እግዚአብሔር ምሕረቱን እያበዛ እየከለለ ነው። መጥፋትህን የሚፈልግ ብዙ ነው ያለው። መስራትህን የማይፈልግ ብዙ ነው ያለው። መውደቅህን የሚፈልግ ብዙ ነው ያለው። መራመድህን የማይፈልግ ብዙ ነው ያለው። እግዚአብሔርን ማመስገንህን የማይፈልግ ብዙ ባለበት በዚህ ዘመን ላይ እግዚአብሔር አምላክ እንደ አይኑ ብሌን ጠብቆ፣ እግዚአብሔር አምላክ ጠብቆ ካኖረ ለእግዚአብሔር ህያውና ቅዱስ የሆነውን መስዋዕት ሳይሰሰስ ይሰጠዋል። ጌታ ለዘለዓለም ይባርክ። እግዚአብሔር ለዘለዓለም ከፍ ይበል።